የቀራችሁ ያ ቪዲዮ ነው አይደለ? ሀይሚ እስከዚህ ድረስ በጣም ቅሬታ የፈጠረብሽ ለመለያየትም የቆረጥሽበት መንገድ ያ ቪዲዮ ነው አይደለ? ለምንድን ነው ቪዲዮን ለሽማግሌ ወይም ለሚፍታ አሳይታችሁ እና ለእናንተ ለሚቀርብ ሰው ዳኒ አሳየሽን ቪዲዮ ቅሬታ ያሳደረብሽ እሱ ስለሆነ ማለት ነው። ለሚፍታ አሳይተሽው አሳይታችሁ ሁላችሁም ባላችሁበት መሰረት ለምንድን ነው ችግራችሁ ልፈቱ ያልፈለጋችሁ? ለምንድን ነው ቪዲዮን ምን ሀሳብ እንዳለው መረዳት ያልፈለግሽው እስከ ጥግ ድረስ ሀይሚ መሄድ ያልፈለግሽው በቪዲዮ ደረጃ ለምንድን ነው? በጣም ተወዳጆቼ እንደናችሁልኝ ሀይሚ ነኝ። በያላችሁበት ሁሉ ሰላም ዛይር ደስ ትበልላችሁ። ዛሬም እንግዲህ ያው ብሩኬና ሀይሚ በተሻለ ነገር መተው ማለት ደስ በሚል ሁኔታ መተው ነገሮችን ቢያንስ እንደው እንደ በፊቱ ባይሆኑ እንኳን የተሻለ ነገር እናይባቸዋለን ብለን አስበን ነበረ። ግን ዛሬ አስታራቂ ራሱ በብሮኬ ቤት እንግዲህ በብሮኬንም ጠርቶ ሀይሚንም ጠርቶ ለማስታረቅ ቢሞክር እንኳን እነሱ ለዚህ እንኳን ፍቃደኛ አይደሉ። ብሮኬ ግን ስላየን ደስ ብሎናል። እንዲሁም ሚፍታ አስታራቂ ሆነ ለማስታረቅ ስለሞከርክ እኛ በጣም ነው የምናመሰግንህ። ግን ደግሞ ሀይሚና ብሮኬ ደግሞ በእውነት ታዘበናቸዋል። ምክንያቱም አስታራቂ ወይም ሽማግሌ እናንተን አክብሮ ጊዜውን መስዋዕት አድርጎ እናንተን አስቦ መቶ እናንተን ለማስታረቅ ሲፈልግ፣ እናንተ ግን መታረቃችሁን ሳትፈልጉ እንዲሁም ደግሞ በዛ በአስታራቂ መሀል ሆናችሁ ጭራሽ ሌላ ግብ ግብ ውስጥ በፊት ያልተስማማችሁበትን እያነሳችሁ ወደ ኋላ የተመለሳችሁ ሰውን በማስጨነቃችሁ እና አስታራቂ የሆነውን ሰው ባለማክበራችሁ በጣም ነው ያዘንኩት በእውነት። እና ረ ይደብራል። ከእናንተ ይሄንን አንጠብቅም ነበረ። አስከፍታችሁናል በተፈጠረው ነገር። እንግዲህ የብሩኬና ሃይሚ ነገር ከቀን ወደ ቀን ምንም የተሻለ ነገር እያየን አይደለም። እንደውም በቃ መንገዳቸውን እየቀየሱ ነው ያሉት ወዳልሆነ ነገር፣ ወደ መገባባት እና እኔ እንደውም ዛሬ በተደጋጋሚም እንደውም ያነሱት አለርን ራሳቸውን ብሩኬም ሃይሚም ሆነው ከእንግዲህ ወዲያ እኔና ብሩኬ ተለያይተናል በሌላ ቪዲዮ አንገናኝም፣ አብረን ልንሆን የምንችልበት ነገር አይኖርም፣ ቪዲዮም ላይ አብረን አንታይም እያሉ የሚደጋግሙት ነገር እውነት እየሆነ ነው ወይ ብዬ እንዳስብ አድርጎኛል ማለት ነው። እኔ እንጃ፣ ከባድ ነው። እንዴትስ ይሄ ነገር ለእናንተ ይወጥላቸዋል ተለያይቶ መኖሩት? ሀይሚ ዛሬም ብሮኬን ትወደዋለች። በእርግጥ ዛሬ ዛሬም ድረስ ለሱ ፍቅር እንዳላት አይቼበታለሁ፣ ዛሬ ቪዲዮ ላይ ምክንያቱም በቃ ስልክ አላነሳ ስትል ስትጠፋ ጊዜ ላይህና ምን እንደምትል ለሰማ ነው የመጣው ስትል በቃ ለእሱ ያላት አመለካከት ፍቅር አልተለወጠም። አሁንም ትወደዋለች። ግን ያው አላረግለ ዳኒ ከመሀላቸው ካልወጣ በስተቀር የእነዚህ ልጆች ፍቅር ሰላም ይኖረዋል ብዬ አላስብም። ዳኒ ሙሉ ለሙሉ ከህይወታቸው መውጣት አለበት። ከቀን ወደ ቀን ነገሮችን ወደ ወዳልታሰበ ነገር የሚለዋውጠው ያው የዳኒ ነገር ነው እና እንግዲህ ዛሬ ላይ እንግዲህ ያው ብሩኬም የማያስፈልግ ነገሮችን ሲናገር ነበረ። ሀይሚም እንደዛው ተገቢ ያልሆኑትን ነገሮች ሁለቱም በቃ በጣም የሚያሳዝን ነገሮች ሲነጋገሩ እየሰማ ነው እና እንዴት ከነሱ ይሄንን አልጠብቅም ነበረ። ብሩኬ እንደውም በቃ የሆነ ሰዓት ላይ እኔ አልፈልግም ሁሉ መታረቅም ከፈለሽ ድጋሚም ያርግልሽ አብል ከፈለግሹ ያርግልሽ አይመለከተኝም ሲል ነበረ። ግን እንደዚህ ያለው ብሮኬ ጠልቷት አይደለም፣ በነገራችን ላይ በጣም ጠልቷት ሳይሆን ስለሚወዳት ስለ ከዛ ሰው ከሱ ቅሬታ ካለው ሰው ጋር በዚህ ደረጃ መቀራረቡ አናዶት ነው እንጂ እሷን ስለጠላት አደለም። እንደዚህ አርጊ ከፈለግሽ ሚጂ ያርግልሽ ተጨማሪ አይመለከተኝ የሚላት ከዛ አንጻር አለም ስለጠላት ጠላት አደለም። ያው ሀይሚ ከምትናገረው አንጻር ነው። እና ብሩኬ ላይ እኔ ምንም ልፈርድበት የምችለው ነገር አይደለም፣ በእውነት እንደውም ትግስተኛ ነኝ ባይ ነው ባይ ነኝ። እኔ ብሩኬ አሁን ባለው ሁኔታ በጣም ትግስተኛ ነኝ፣ እንደው ትግስተኛ ነው። ሀይሚ እንደውም በጣም ኦቨር ሆና፣ በጣም ኦቨር ዶስ ሆና፣ በጣም በሀይለኛው ሀይለ ቃል ትናገረው ነበረ፣ ግን እሱ በተቻለው መጠን እራሱ ለመቆጣጠር ሞክሯል። ደስ የሚል ሁኔታ ላይ ነበረ ብሩክ ያለው። ዛሬ ላይ ሀይሚ እንግዲህ እኔ ፈልጌ ይሆን ሳልፈልግ ይሆን ሀብሉን ያረኩት ብላ ለሱም ጥያቄ አቅርባለት። ሀይሚዬ ፈለግሽም አልፈለግሽምም ይሉንታም ሊይዝሽ አይገባም። በዚህ ደረጃ ባይኖሽ ይም ይሉንታ ሊይዝሽ አይገባም። በቃ ሀብሉን ማድረግ አይጠበቅብሽም። ዳኒ አንገትሽ ላይ ማድረግ አይኖርበትም። በእርግጥ ሀይሚዬ ዛሬ አንገቷ ላይ ሀብሉን አድርጋ አልመጣችም፣ አውልቃዋለች ይሄ ደስ ብሎኛል፣ አውልቃ መምጣቷ በቃ ለብሩክ ያላትን ክብር ለውብሩክ ያላትን ስሜት ያሳያልና፣ ጭራሽ ሆኖ እንደውም እኔ ሀብሉን መልሰሽ ስጪው ነው የምልሽ። አንቺ ጋር ሊቀመጥ የሚችልበት ምንም ምክንያት የለሽም። ግን እኔ ፈልጌ አይደለም ሳልፈልግ ነው የተቀበልኩት ብትዩ ራሱ ጥሩ ነበር። ግን ፈልጌ ይሁን አልፈለግኩት ይሁን ምናምን ብለሽ በኃይለቃን ነው የተናገርሽውና፣ ግልጽ አድርገሽ እንኳን ብትነግሪው ለሱ ጥሩ ነበረ። ያው በአንቺ ቦታ ሆኖ ለመፍረት ይከብዳል። ግን ቢሆንም ብሩክ የመጣበት መንገድ አንጻር አሁን ለአንቺ ግልጽ ሆኖ እንዳወቅ እንዳወቅሽው ተረድቻለሁ። ግን አንቺ ያ ቪዲዮ ነው እስካሁን ውስጥሽ ውስጥ ያለው፣ ለመለያየት የሚያበቃችሁ ያ ቪዲዮ ነው። ለምን ያ ቪዲዮ በብሩክ ፊት እንዲከፈት አታረጉትም? በቃ ያ ቪዲዮ አይደለ አሁን ለመለያየት እንጂ ብሩክ የመጣበት መንገድ ተገንዝበሽዋል። በቃ የዳኒን ሀሳብ ሰው አስቀድሞ እየነገረች ነበር። ያ ነገር ደግሞ ሆኗል። ሶ አሁን አንቺ ሙሉ ለሙሉ ኢሚዲየትሊ ለብሩኬ ያለሽ አመለካከት ደግሞ የተቀየረው፣ ጸጸቱ እንዳለ ሆኖ ያ የቪዲዮ ሁኔታ ያ ቪዲዮ ለምንድ ነው በብሩኬ ፊት የማከፍቱት እና ችግራቸውን የማትፈቱት? እና የዚህ ሁሉ መለያ የሆናችሁ ቪዲዮ ነው፣ ሌላ ምንም ነገር የለም። ቪዲዮ ለምንድ ነው የማታወጡት? ቆይ እና በብሩኬ ፊት ለምን አይታይም? ቢያንስ እንኳን ፐብሊክ ላይ መውጣት የለበትም ካላችሁ ያው አለ አይደለ፣ ሽማግሌ ባለው ሁኔታ ምን አለበት አስታራቂ ባለው ሁኔታ ያንን ቪዲዮ አውጥታችሁት ትክክል ነው አይደለም የሚለውን ለምን ሳይን ማረጋገጥ አልፈለግሽም? ይሄ ለአንቺ ጥያቄ ነው። እኔ የምፈልገው በእውነት ነው የሚልሽ እና ጥያቄው መልሱም ያለው እናንተ ጋር ነው፣ አብሶ ሃይሚ ጋር። እኔ ብዙ ጥያቄዎች አሉ። ለምንድን ነው ከዳኒ ጋር ያለውን ነገር አቆመሽ? ይሄ እንደዚህ ያልሆነ ነገር እሱ ሊከትሽ የሚችለውን ነገር ግፍ አድርገሽ አቆመሽ። ለምንድን ነው ቪዲዮን በቃ ማየት ፈልጋለሁ ብለሽ አሁን በሚፍታፊት ለምን ቪዲዮ እንዲታይ አልፈለጋችሁ? ይህንን አስቡበት። ፋይነል በተረፈ እንግዲህ ሀይሚና ብሩኬ እንግዲህ ነገሮችን በዚህ ሁኔታ ከቀጠሉ አንድ ላይ ይሆናሉ የሚል ሀሳብ አይኖረኝም፣ ምርጦችዬ። ምክንያቱም ምንም መግባባት አልቻሉም ማለት ነው። እነዚህ ልጆች ወደ ከረረ ወደ ሌላ ነገር የየራሳቸውን ግሩፕ እየፈጠሩ ነው ያሉት። ሶ እንግዲህ በቀጣዩ ይህ የእነሱ ሰላም ይመጣል ብዬ የማስበው ቪዲዮ ያ እነሱን እስካሁን ሊያጣላ የቻለው ቪዲዮ ሲወጣ ብቻ ነው። በግልጽ ወጥቶ ሀይሚን በእርግጠኝነ ቪዲዮ ትክክል እንደሆነ እና እንዳልሆነ ስታረጋግጥ ሰላማቸው ይመለሳል ብዬ አስባለሁ፣ እንጂ ከዛ በተረፈ በደፈነው እንደዚህ ሰላም የሚመለስ አይመስለኝም። በተረፈ ምርጦቼ እንግዲህ ይህንን ይመስላል ማለት ነው። በያላችሁ በሰላም ዛይ ዘት ይበላችሁ። ባባይ